የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣችኋለን። በሰው ሰራሽ አስተውሎት ኤአይ የታገዘው የኮንዶሚኒየም ተመዝጋቢዎች ዘመቻ ተጠናክሮ ቀጥሎ አልተባለም። ከንቲባዋ ከ35 ቢሊዮን ብር በላይ የወጣበት ፕሮጀክት አስመረቁም። የአውሮፓ ሀገራት በኢትዮጵያ የሚያደርጉት ድጋፍ ሙሉ በሙሉ መቋረጡ ተገለጸም። በማረሚያ ቤቶች ውስጥ ለረዥም ዓመታት የቆዩ ሕፃናት እንደሚገኙ ተገለጸም።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 አሜሪካንን ጨምሮ መላው የአውሮፓ ሀገራት ለረጅም ዓመታት በኢትዮጵያ የጤናው ዘርፍ ላይ ሲያደርጉት የነበረውን ድጋፍ ሙሉ በሙሉ ማቋረጣቸውን የተባበሩት መንግስታት ድርጅት የድጋፍ አስተባበሪ የኢትዮጵያ ተወካይ ዶክተር አወቀ ጣሰው ተናግረዋል። አሜሪካንን ጨምሮ መላው የአውሮፓ ሀገራት በድንገት በጤናው ዘርፍ ላይ ሲያደርጉት የነበረውን ድጋፍ ሙሉ ለሙሉ መቋረጡ ችግሩን ይበልጡ ስብስብ ሊያደርገው እንደሚችል ማስታውቀዋል። ኢትዮጵያ ለረዥም ዓመታት በጤናው ዘርፍ ላይ አንድ ሶስተኛውን ድጋፍ ከለጋሽ ሀገራት ስታገኝ እንደነበር ያስታወሱት ዶክተር አወቀም ይህ ድጋፍ መቋረጡም በጤናው ዘርፍ ላይ አሉታዊ ጫና እንደሚያሳድር መንግስት ከግንዛቤ ውስጥ በማስገባት ጥንቃቄ ሊያደርግበት ይገባል ሲሉ አሳስበዋል። እነዚህ ሀገራት ለኢትዮጵያ የሚያደርጉትን ድጋፍ ለማቋረጥ እንደ ምክንያት ያነሱት የሩሲያና የዩክሬን ጦርነትና የመካከለኛው ምስራቅ ሀገራት ውጥረት ስጋት ደቅሟል በሚል እንደሆነም ጠቁመዋል። ይህም በዘርፉ ላይ የሚያሳድረው ተጽዕኖ ቀላል እንዳልሆነ አንስተው ድጋፍ ሲያደርጉ የነበሩ ሀገራት አሜሪካ፣ እንግሊዝ፣ ካናዳ፣ ፊንላንድ፣ ዴንማርክ፣ ስዊዘርላንድ እና ሌሎችን ጨምሮ እንደነበሩ አስታውሰዋል። ነገር ግን የኢትዮጵያ መንግስት ይህንን ድንገተኛ ውሳኔ በትኩረት በማየት የሀገር ውስጥ የፋይናንስ ተቋማትን አቅማቸውን እንዲያሳድጉ ማበረታታት እንደሚጠበቅበት የመንግስታቱ ድርጅት የድጋፍ አስተባባሪ የኢትዮጵያ ተወካይ ዶክተር አወቀ ጣሰው አስታውቀዋል። በማረሚያ ቤቶች ውስጥ ለረጅም ዓመታት የቆዩ ህጻናት እንደሚገኙ ተገለጸ። ህጻናት በማረሚያ ቤቶች ውስጥ መቆየት የሚችሉት እስከ አንድ ዓመት ከስድስት ወር ብቻ ቢሆንም ለረዥም ዓመታት የቆዩ 115 ህጻናት በደቡብ ኢትዮጵያ ክልል ማረሚያ ቤቶች ውስጥ እንደሚገኙ ተገልጿል። በክልሉ በሚገኙ ስምንት ማረሚያ ቤቶች ውስጥ 59 ወንድና 56 ሴት በድምሩ 115 ህጻናት ከወላጆቻቸው ጋር በማረሚያ ቤት እንደሚገኙ የደቡብ ኢትዮጵያ ክልል ማረሚያ ቤት ፖሊስ ኮሚሽን ኮሚሽነር አቶ አለማየሁ ማሞ ተናግረዋል። እነዚህ ህጻናት በማረሚያ ቤቶች ውስጥ በተቻለ መጠን በእንክብካቤ እንዲያድጉና ከውጭ ማህበረሰብ ጋር በትምህርት ቤቶች እንዲገናኙ እየተደረገ ቢሆንም አሁንም ሙሉ ነው ማለት እንደማይቻል ኮሚሽነር አለማየሁ አስረድተዋል። ኮሚሽነሩ ህጻናቱ ማረሚያ ቤት ውስጥ ከወላጆቻቸው ጋር ለሚቆዩበት የተቀመጠ የጊዜ ገደብ የለም ያሉ ሲሆን፣ ሆኖም እድሜያቸው ከፍ ሲል ለአሳዳጊያቸውና ለተቋማት ለመስጠት ወላጆች ፈቃደኛ አይደሉም ብለዋል። በሰው ሰራሽ አስተውሎት AI የታገዘው የኮንዶሚኒየም ተመዝጋቢዎች ዘመቻ ተጠናክሮ ቀጥሏል ተባለ። የ2005 የኮንዶሚኒየም ተመዝጋቢዎች ከተማ አስተዳደሩ አስቸኳይ መፍትሄ እንዲሰጣቸው የሚጠይቅ በሰው ሰራሽ አስተውሎት AI የታገዘ የማህበራዊ ሚዲያ ዘመቻ ተጠናክሮ መቀጠሉ ተገልጿል። ተመዝጋቢዎቹ የ13 ዓመታት የመኖሪያ ቤት ጥበቃቸው በፍጥነት እንዲያበቃም ጥያቄ እያቀረቡ ሲሆን በመንግስት አመራሮችና በመገናኛ ብዙሃን አስተያየት መስጫ ስር ሀሳባቸውን እያሰፈሩ መሆኑንም ለአቦል ዜና ገልጸዋል። ተመዝጋቢዎቹ በኤአይ በመታገዝ ባዘጋጇቸው ምስሎች መብታችን ይከበር፣ ቸልታው ይብቃ፣ የቤት ጥያቄ የሰብአዊ መብት ጥያቄ ነው ፍትህ 20/80ና 40/60 እኛም ኢትዮጵያዊ ነን በቆጣቢው ብር የተገነቡ ቤቶች ለቆጣቢው ይሰጡ ውላችን ይከበር መንግስት ትኩረት ይስጠን ፍትህ ለ20/80 ተመዝጋቢዎች የሚሉልና ሌሎች መፈክሮች እያስተጋቡ መሆኑን አቦል ዜና ተመልክቷል። ከዚህም በተጨማሪ የኮንዶሚኒየም ተመዝጋቢዎች ሁሉም የፌስቡክ፣ የትዊተር፣ የኢንስታግራም እና የቴሌግራም ገጻቸውን በዚህ ምስል እንዲያጥለቀልቁ ጥሪ አቅርበዋል። ከሰሞኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለ20/80ና 40/60 ተመዝጋቢዎች ቤት እንደ የሚሰጥ መግለጻቸው ይታወሳል። እንደ ክብር ከንቲባዋ ገለጻ በመንግስትና በግል አጋርነት ከሚገነቡ መኖሪያ ቤቶች መንግስት ከሚያገኘው 30% ተመዝጋቢዎችን ተጠቃሚ እንደሚያደርጉ ነው የተናገሩት። ነገር ግን የኮንዶሚኒየም ተመዝጋቢዎች ውል በገቡበት የገንዘብ መጠን ሳይሆን ከፍ ያለ ብር መቆጠብ እንደሚገባ የሚወጡ መረጃዎች ያሳያሉም። ተመዝጋቢዎቹ ደግሞ ኢኮኖሚያዊ አቅማቸው ከፍ ያለ ገንዘብ ለመክፈል የማያስችል መሆኑን ሲገልጹ እና በፍጥነት የቤት ጥያቄያቸው በፍጥነት ምላሽ እንዲያገኝ ጠይቀዋል። በጉዳዩ ላይ ድጋፍና ተጨማሪ አስተያየት ካላችሁ በአስተያየት መስጫው ላይ አኑሩልን። አድማጮቻችን የኮንዶሚኒየም ተመዝጋቢዎችን መወያያ አድራሻ ለማግኘት እንዲሁም አዳዲስና ተጨማሪ መረጃዎችን ለማግኘት የአቦል ዜናን የቴሌግራም ቻናል ይቀላቀሉ። ከንቲባዋ ከ3.5 ቢሊዮን ብር በላይ የወጣበት ፕሮጀክት አስመረቁም። ከንቲባዋ በሀገራችን በአይነቱ ልዩ የላቀ ሕክምና አገልግሎት የሚሰጥ 25 ሚሊዮን ዶላር፣ 3.5 ቢሊዮን ብር ወጪ የተደረገበትን የቤተሳይዳ አሜሪካን ሜዲካል ፕላዛ መርቀው መክፈታቸው ይፋ ተደርጓል። ይህ የሜዲካል ፕላዛ በኢትዮጵያ ጤና ስርዓት ላይ በርካታ ሴቶች የሚጨምር በአርቲፊሻል ኢንቴሊጀንስ የታገዘ ሕክምና ተደራሽነትንና ጥራትን ከፍ በማድረግ ከሀገር ውጭ ሕክምና የሚያጋጥሙ ወጪዎችን የሚቀንስ በተለይም እንደ ኢትዮጵያ የመጀመሪያው የአጥንት መሳሳት መመርመሪያና በአፍሪካም ደረጃ የመጀመሪያ የሆነው የልብ የአንጎልና በሰውነት ላይ የሚከሰቱ የደም ስር ችግሮችን ያለ ኦፕሬሽን መስራት የሚያስችል ኤአይ የተገጠመለት በድምፅ መታዘዝ የሚችል በአይነታቸውም የመጀመሪያ የሆነ የህክምና መሳሪያዎች የተገጠሙለት መሆኑ ልዩ ያደርገዋል ተብሏል። ከንቲባዋ አዲስ አበባን የጤና ቱሪዝም ማዕከል ለማድረግ በመንግስትና በግሉ ዘርፍ ለሚሰሩ ስራዎች ልዩ ትኩረት ሰጥተን እየሰራን ሲሆን፣ አበረታች ውጤቶችም እየተመዘገቡ ይገኛል ብለዋል። የከተማችን የጤና አገልግሎት ጥራትና ተደራሽነት ላይ ከፍተኛ ሚና መጫወት የሚያስችለውን የቤተሳይዳ አሜሪካን ሜዲካል ፕላዛ መስራችና እና ባለቤት የሆኑትን ሚስ ጄን ሊ ይህንን ዘመኑን የዋጀ የጤና ተቋማት ገንብተው ለአገልግሎት ስላበቁ እያመሰገንኩ፣ በቀጣይ አመት ውስጥ ለመገንባት ባቀዱት ተጨማሪ የምዕራፍ ሁለት ስራ የከተማ አስተዳደራችን የሚያስፈልጋቸውን ሁሉ እገዛ ለማድረግ ዝግጁ ነው ሲሉ ከንቲባ ዳነቻቤ አረጋግጠዋል። በአሜሪካ በሚገኙ የተለያዩ ከተሞች ፕሬዚዳንት ዶናልድ ትራምፕን የሚቃወሙ ሰልፎች ተካሄዱም። የተቃውሞ ሰልፎ የተዘጋጀው ኖ ኪንግስ በተባለ ቡድን አማካኝነት ነው። ሰልፎቹ የተካሄዱት ትራምፕ በዋሽንግተን ዲሲ ያዘጋጁትን ወታደራዊ ትርኢት በመቃወም መሆኑም ተገልጿል። ይህ ሰልፍ የተካሄደው በሎስ አንጀለስና በሌሎችም አካባቢዎች የፕሬዚዳንቱ የስደተኞች ፖሊሲ ላይ ተቃውሞ ከተነሳ ከቅናት በኋላ ነው። የህግ አውጪዎች፣ የሰራተኛ ማህበራት መሪዎችና አክቲቪስቶች በኒውዮርክ ፊላዴልፊያና ዩሂውስተንን ጨምሮ የአሜሪካን ባንዲራና ትራምፕን የሚተቹ መፈክሮችን ለያዙ ተቃዋሚ ሰልፈኞች ንግግር አድርገዋል። ቅዳሜ መምሻሽ ላይ የተካሄደው ወታደራዊ ትርኢት የትራምፕ የልደት በዓልም ነበር። የአሜሪካ ጦር ሰራዊት 250ኛ ዓመትን ለማክበር ያለመ ነበር። ትራምፕ ትርኢቱን በመቃወም የሚካሄድ ማንኛውም ሰልፍ ከባድ እርምጃ እንደሚጠብቁ አስጠንቅቀዋል። አስተባባሪዎቹ በሚሊዮን የሚቆጠሩ ተሳታፊዎች የተሳተፉበት በመቶዎች የሚቆጠሩ የተቃውሞ ሰልፎች መካሄዳቸውን ተናግረዋል። ተቃዋሚ ሰልፈኞቹ በፊላዴልፊያ በላቭ ፓርክ መሰባሰብ ተቃውሟቸውን አሰምተዋል። በወታደራዊ ትርኢት ላይ በሺዎች የሚቆጠሩ የደንብ ልብስ የለበሱ ወታደሮች፣ ታንኮችና ወታደራዊ ተሽከርካሪዎች በወታደራዊ ባንድ ታጅበው ሲያልፉ ፕሬዚዳንቱ ተነስተው ወታደራዊ ሰላም ተሰጥተዋል። ፕሬዚዳንቱ የአገሪቱ ጦር ለሰጠው አገልግሎት ባደረጉት አጭር ንግግር አመስግነዋል። አክለውም ወታደሮቻችን ተስፋ አይቆርጡም፣ አይማረኩም፣ እንዲሁም በጭራሽ አያቋርጡም፣ ይዋጋሉ፣ ይዋጋሉ፣ ይዋጋሉ፣ እናም ያሸንፋሉ፣ ያሸንፋሉ፣ ያሸንፋሉ ብለዋል። ኢራን በእስራኤል ላይ በወሰደችው ያጸፋ እርምጃ በርካታ ውድመቶች ማድረሷ ተገለጸ። የእስራኤል ጦር በፈጸመው የአየር ጥቃት የኢራን የነዳጅ ዘይት ማከማቻዎች መምታቱን ተከትሎ ኢራን በወሰደችው ያጸፋ እርምጃ በርካታ ውድመቶች ማድረሷ ተገልጿል። እስራኤል የፈጸመችው የአየር ጥቃት የኢራን የሚሳኤል ማከማቻ ዋሻዎችንና ማስወንጨፊያ ቦታዎችን ኢላማ ያደረገ መሆኑን የእስራኤል መከላከያ ሚኒስትር ገልጿል። በኢራን ዋና ከተማ የሚገኘው ሻራን የነዳጅ ዘይት ማከማቻ ዴፖም በእስራኤል የአየር ጥቃት መመታቱን ተከትሎ ኢራን በቴልቪቭ ላይ በርካታ ሚሳኤሎችን በማዝነብ ከዘጠኝ በላይ ሕንፃዎችን አውድማለች። እስራኤል በበኩሏ ከተውነጨፉት በርካታ ሚሳይሎች አብዛኞቹ ማክሸፏን ተናግሯል። እስራኤልም በኢራን ላይ በፈጸመችው ጥቃት ከዚህ በፊት 300 ሚሳይሎች ወደ ቴልቪቭ እንዲወነጨፉ ያዘዙትን የጦር አዛዥ ጨምሮ የኢራንን እንቁ የኒውክሌር ሳይንቲስቶች በመግደሏ ከወዳጆቿ ውዳሴ እየጎረፈላት መሆኑ ተጠቅሷል። እስራኤል የኢራን የጦር አዛዦችና የኒውክለር ሳይንቲስቶች በአንድ ምሽት የአየር ጥቃት መግደሏ የአንገበገባት ኢራን ሚሳኤሎችን ወደ ቴልቪቭ በማዝነብ የበቀል እርምጃዎችን ወስዳለች። የቴህራን የነዳጅ ሚኒስተር ይፋ ባደረገው መረጃ የኢራን የነዳጅ ዘይት ማጣሪያ በእስራኤል የምሽቱ የአየር ጥቃት መውደሙን ገልጿል። እስራኤል ከዚህ ድርጊቷ ካልተቆጠበች ኢራን ከስካሁኑ የከፋ ጥቃት በእስራኤል ላይ ልሰነዝር እንደምትችል የኢራኑ ፕሬዚዳንት ማሶድ ፔዜሽኪያን ማስጠንቀቃቸው ተዘግቧል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በኢራን የፈጸሙት የአየር ጥቃት በእስራኤል እና በአገር ሀገሮች ላይ በኢራን ሊሰነዘር የነበረውን ጥቃት ያመከነ ነው ብለዋል። የሁለቱ ሀገራት ግጭት ተባብሶ የቀጠለ ሲሆን፣ እስራኤል ለኢራን ዜጎች ከወታደራዊ ተቋማት አካባቢ ራሳቸውን እንዲያርቁ ማስጠንቂያ ሰጥታለች። ትላንት ምሽት ጀምሮ የእስራኤል ሲቪል አቪዬሽን ባለስልጣን የሀገሪቱን የአየር ክልልና የአየር ማረፊያዎች ሙሉ በሙሉ መዝጋቱን አስታውቋል። ኢራን ምሽቱን ባስወነጨፈቻቸው ሚሳኤሎች ሀይፋን መምታቷ ተገልጿል። የእስራኤል አደጋ ማስታወቂያ በዚህ ጥቃት ላይ ማስጠንቀቂያ አለመስጠቱ ተነግሯል። በጥቃቱ ከ15 ሰዎች በላይ ሳይጎዱ እንዳልቀረ ተነግሯል። እስራኤል ካለፈው አርብ ጀምሮ ባደረገችው ጥቃት 14 የኒክሌር ሳይንቲስቶችን መግደሏም ተነግሯል። በምሽቱ ጥቃት እስራኤል የኢራን የውጭ ጉዳይ ሚኒስቴር ሕንፃ ኢላማ አድርጋ መምታቷ ተዘግቧል። በዚህ ጥቃት ሰራተኞችን ጨምሮ ንጹሐን መጎዳታቸው ተነግሯል። ፕሬዚዳንት ትራምፕ እስራኤል የኢራን መንፈሳዊ መሪ የሆኑትን አያቶላህ አሊ ካሚኒ ለመግደል የያዘችውን እቅድ ውድቅ ማድረጋቸውን የአሜሪካ ባለሥልጣናት ለሚዲያዎች ገልጸዋል። በሀገራቱ ግጭት ምክንያት ሀገራት ጎራ ለይተው መደገፍ የጀመሩ ሲሆን ሁለቱም ለሰላም ቅድሚያ እንዲሰጡ ጥሪ እያቀረቡም ይገኛሉ።